ርዕሰ ሊቃነ ጳጳሳት ሌዮ አስራአራተኛ በናይጄሪያ ቤኑ ግዛት በተፈጠረ ግጭት ለተጎዱ ወገኖች ጸለዩ። ርዕሰ ሊቃነ ጳጳሳት ሌዮ አስራአራተኛ በእሁድ አንጀሉስ በናይጄሪያ፣ ሱዳን፣ ማይናማር፣ ዩክሬን ና መካከለኛው ምስራቅ ግጭቶች ለተጎዱ ሰዎች ሁሉ ጸልየዋል። ርዕሰ ሊቃነ ጳጳሳቱ የእሁድ አንጀሉስ ጸሎት ከማቅረባቸው ቀደም ብሎ ባደረጉት ንግግር በናይጄሪያ ቤኑ ግዛት የሚኖሩ የክርስቲያን ማህበረሰቦች የጥቃት ሰለባ ስለሆኑ በጸሎታቸው እንደሚያስቧቸው ተናግረው በናይጀሪያ ምድር ደህን። ደህንነት ፍትህና ሰላም እንደሚሰፍን ያላቸውን ተስፋ ገልጸዋል። ቅዱስነታቸው በመቀጠልም ይህን ጸሎቴን ለተጎጆች ሳቀርብ ተዋጊዎች ውጊያ በማቆም ሲቪል ማህበረሰባቸውን እንዲጠብቁና የሰላምና የውይይት ጎዳናን እንዲጀምሩ ጥሪያቸውን አቅርበዋል። ዓለም አቀፉ ማህበረሰብ በተለያዩ ግጭቶች ለተጎዱ ሕዝቦች ሰብዓዊ እርዳታ በማቅረብ የሚያደርገውን ጥረት እንዲያጠናክርም አሳስበዋል። ርዕሰ ሊቃነ ጳጳሳት ሌዎ 14ተኛ በእስራኤል እና በኢራን መካከል ትልቅ ግጭት በተቀሰቀሰበት መካከለኛው ምስራቅ እንዲሁም ዩክሬን ና ማይናማር የሰላም ጸሎታቸውን አቅርበዋል። ዘገባው የቫቲካን ዜና አገልግሎት ነው።